ለምድን ዝጃውን እየነገርኩሽ ነው። ብቻሽን ከማውጋት ቤት ዘግተሽ ከማልቀስ ጥበሽ እኮ ነው ያልኩሽ። እኔ በቃ ጥበሽ፣ ልጆቼ ከወለድኩ በኋላ ወንድ እሱን ይምሰል እያልሽ አታልቅሽ። እሱን ቢኒ ሲሄድ ጆሲ ይመጣል እየነገርኩሽ ነው ተጠቀሚ። የአራዳ ልጅ ደግሞ ስም ማትወጂ ከሆነ ደግሞ ገብሬና ዘገየ ይመጣል። እንደዛ እያረጋችሁ ነቃ ደንገጥ በሉ ነው ያልኩሽ። ምን አባሽ ነው ያስለቀስሽ? የትኛው ነው ዝሙት የሆነ እና በሰላሳ ዓመትሽ ወንድ ልጅ በቃኝ በቃኝ በቃኝ ስትይ ተስፋ እያስቆረጥሽን ነው እንጂ ታዲያ ምንድን ነው እኔ በሰላሳ ዓመትሽ ተስፋ መቁረጥ እኮ ይሄ እኮ በጣም ትልቁ ከመገነዝ እኮ አይተናነስም። ሰዓቱን ውስጥ አልገባሽም እንጂ ተቀብረሻል እኮ እኔ ምን እንዴት ጆሯችሁን ቢኮረኩራችሁም አይሰማችሁም፣ ብብታችሁንም ቢኮለኩላችሁም አትስቁም። እኔ ምን ነገር እንደሚያስቃችሁም አይገባኝም። አሁን ላይ ደንዘዛችኋል በቃ ሰልጠኝን ያልኩሽ ስልጣኔው ይሄ ነው። ትኛለሽ፣ እናነቃ ደንገጥበይ። ተስፋ አትቁረጭ እያልኩሽ ነው። ታዲያ ህብረተሰቡ የሚያነቀውም የለም። ስነግርሽ ደግሞ ወይ አለመስማት ነው ወይ አለመጻፍ ነው። ፈብሊክ ላይ የተጻፈ ወይ የተፖሰተ ቪዲዮ ስታገኝ ብቻ እጅሽ፣ እንድሮ አቡጊዳ የቆጠርሽበት እጅሽ፣ ስንት ስንጥቅ ጥቁ ወጥቷል። እድሜሽን ቆጥረንበታል። እዛ ላይ ስንት ስንጥቅ እንዳለ እጅሽ፣ ጥቁረቱ ራሱ። ቁጭ ብላችሁ ግን እዛ ላይ በቃ ዘሙትን እንዴት ያለሽ ዛሬም ነገም ታለቅሻለሽ። ወደርሽም ጠላሽም፣ እምነግርሽን ነገር ማዳመጥ አለብሽ። በቃ አንቺ እውቀት የሚመስልሽ ከእውቀት ነፃ የሆነ ደንቆሮ የሆነ ሰው እዚህ ቲክታክ ላይ መጥቶ ስለ ፖለቲካ ሲያወራሽ ነው። እንዲ እውቀትን የምታውቁት ህብረተሰቡ ሰልችቶታል። የሚያዝናና ነገር ነው የሚፈልግ። አትደንዝዙብኝ። እዚህ ጋር እየመጣሽ ከኔ ጋር ስትመጪ ለመሳቅ ነው የምትመጪው ሴት ከኔ ጋር። ቁም ነገር ቁም ነገር ያለው ቤቴ ውስጥ ነው። በቃ አንቺን ላይብሽን ዘግቼ ከዘጋው በኋላ ነው ቁም ነገር ያለኔ። ቁም ነገር ማለት ቤቴ ውስጥ ልጆቼ ላይ ፎከስ ሳረግ ራሴ ላይ ደግሞ ታይም ስሰጠው ነው። በቃ ያን ነው ለኔ ቁም ነገር። ከዛ ውጭ አንቺ ደንዝዝሽ የመጣሹ ህይወትሽ ላይ ደግሞ ሌላ ድንዝዝ ምክርና አገልግሎት መስጫ ሳጥን ቁጥር ነኝ እንዴ? ኔ ከዚህ መጥቼ ለአንቺ ምክርን ማከፋፍልሽ? አታልቅሱ ነው በቃ አታልቅሱ። ሴቶቹ ነቃ ደንገጥበኝ ነው ብልሽ በቃ ሰው የሰራ የሚመስላችሁ ምሳቃ ይዞ ካልሄደ ስራን አታውቁም። በቃ ይህ ነው የእናንተ የምታውቁት በቃ ምሳቃ ይዞ ሲኬድ ብቻ አስር ሺ እንደ ደራርቱ ቱሉና እንደ ቀነን እንደ ሀይሌ ገብረ ስላሴ እነሱን ማሩጠው አርፈዋል እኮ በጊዜ እንደነሱ ነው የሮጥኩ ኔ የዛሬ ሰባት ዓመት ቢትኮይን ሲወልደው ካርሴት ካርሴት እየጨንኩ እኔ አምልጫት አለሁ እችን የድህነት መንፈስ ነገርኩሽ ዛሴቴ ተቆራምዶ የሚኖር ቤዝመንት ላይ ዘጠኝ መቶ ብር እየከፈል ያውም እኔ ስለሰራው ነው ዘጠኝ መቶ ብር የከፈልኩኝ በአንድ ቤድሩም አምስት መቶ ብር የምትቆራመዱ አላችሁ እኮ ያ ጊዜ አልፈዋለው። እኔ ደና ቁርት አራት ቤድሩም ነው ቤት ውስጥ አሁን ማንም የለበትም። በቃ ላይፍሽ ላይ ለውጥ ማየት አለብሽ። እናንዳንቺ መደንዘዝ አለብኝ እንዲ ወይዘሪት፣ እንደናንተ ካላለቀስን አይገባችሁም እንዲ ህይወት ላይ እንዴ ህይወትሽ ላይ ስታለቅሽበት መደንዘዝ ነው። ወፍረት ይመጣል፣ ማዲያት ይመጣል፣ ጭንቀት ይመጣል፣ መሞት ይመጣል፣ ራስን አጥፋ ጥፋ ይላል። እንደዚህ አይነት ችግሮች ነው የሚመጡ። የተለያዩ ሲምፕተም ነው የሚታይባችሁ ሰውነታችሁ ላይ። በተገኙ አጋጣሚ ታከሚ ነው ያልኩሽ እኔ። ታከሚ፣ ሳቂ፣ ተጫዎቺ። ገንዘብሽ ይለቅ ያለው ገንዘብ ይለቅ። በቃ ገንዘብ ይሄዳል ይመጣል። አሜሪካ ላይ ሆናችሁ ተስፋ አትቁረጡ። ውጭና ስሪ ውጭና ስሪያት ላይ በተገኘው አጋጣሚ ሀስል ማድረግ ትችያለሽ ዳሴት እ ገንዘብን እንደ ህይወት የምታዩ ሰዎች አላችሁ። ገንዘብሽ ህይወትን አይገዛም። ደስታ ነው ህይወትሽን የሚገዛልሽ። ዛሬ እኔ እንደዚህ ሳወራሽ ጥሩ ጥሩ ሰዎች ይወስዱታል። ብዙ ፒክ የሚደረግ ነገር አለ ከማወራው ነገር። ገንዘብሽ ህይወትን አይገዛም አልኩሽ። እንጆይ ስታረጊና ስስቂ ነው ገንዘብም የሚመጣው እኮ። አስርሽን ሃያሽ የምታደረጊ እኮ ስስቂ ነው። ስቀሽ ነው ፒካታ የሚገባው እኮ። ካልሳቅሽ የታባሽ ይመጣል ፒካታ። እንዴ ሊያልቅብኝ ነው ሊያልቅብኝ ነው ገንዘብ ያለቀ፣ የት ደረሰ ወይኔ ነገ እያላችሁ የምትደነግጡ ሰዎች እኮ ነው ህይወትን እየ ህይወትን እንድንሳቀቅና እንድንሞት የምታደረጉን። ፈታ በሉ አትጨናነቁ ነው የምልሽ። ይሄን ነው የምነግርሽ። ስስቂ ነው ገንዘብ የሚመጣው። ስስቂ ነው ደስተኛ የምትሆኝው። ገንዘብሽ ህይወትሽን አይገዛልሽም። ገንዘብሽ ደስታን አይመጣም። ገንዘብ መኒዝ ፓወር ይላል አሜሪካን ሊሆን ይችላል፣ ግን ባካፕ መን እያኖርሽ መሳቅ ትችያለሽ ግን ከጓደኛሽ ጋር ጓደኛሽ አስር ሺህ ብር አላትና እንደሱ አስር ሺህ ብር መያዝ አለብኝ ማለት የለ። ልጅ ካለሽ ልጆችስ ጤነኛ ከሆኑ የተወሰነ ነገር ካለሽ ቢልሽን ከከፈልሽ ዳሴት መኖር መብላት መኖር ነው። እን የምትሉ አላችሁ። የሞቱ ሰዎችስ ምን ይበሉ? ጋይስ መኖርን እኮ ያላዩ ሰዎች አሉ። መኖርን ያላዩ ሰዎች አለ። ጭንቀትሽ እና ድንዛዜ ህይወትሽን ነው የሚያጠፋብሽ። ጭንቀትሽ ውፍረትን ነው የሚያመጣ ጭንቀትሽ ስትረስ ነው የሚያመጣ ጭንቀትሽ። ዲፕሬሽን ያመጣል። ጭንቀትሽ ችግር ያመጣል። ቤት ውስጥ ጭንቀትሽ ለልጆችሽ ይጋባል። ይህን ነው ምነግርሽ። እያንዳንድሽ ባለሽ ነገር ሳቂ። ስለነገ ደግሞ ነገ ነው የሚያውቀው። በቃ ወይ ትሞቻለሽ ወይ ትኖሪያለሽ። ቹ ዘቤ ሳንሰር ነው እንዴ? የሌላችሁን እኮ ስለምትመኙ እኮ ነው ችግር ውስጥ እኮ የምትገቡት ጋይስ። የሌለሽን አትመኘው። በቃ እንዳለሽ ኑሪ። እንደ ጓደኛሽ ብዙ ሰዎች እኮ ገንዘብ ኑሯቸው እኮ ደስታ የላቸውም። ብዙ ሰዎች እኮ ባል የላቸውም ታውቃላችሁ አይደለ? ባል ምን ያደርጋል ልትሉ ትችላላችሁ። የህይወት ሀገር ያስፈልግሻል። ቤት ውስጥ ከአንድ ሁለት ይሻላል። የተባረከ ሰው ሲሰጥሽ እኮ ህይወት እኮ በጣም ደስ ትላለች እንዴ! ኦኬ ባል ህይወት አይሆንም ካልሽ ደግሞ ባለሽ ነገር ተደሰች። ልጆችሽ ተስፋ ናቸው። ህይወትሽን ተደሰችበት አታልቀሽበት። ህይወትሽን በር ዘግተሽ አንቺ አልቻልሽበትም ሃንድል ማድረግ ህይወትሽን። እና ሌላ ሰው እኮ ከርስ ማድረግ የለብንም እኮ። አንድ ሲንግል ማም ቁጭ ብላ የምታለቅ ስከሆነ ከቻለ ትነግሪያት አለሽ። ካልቻለ ያሳለፍሽውን ህይወትሽን ኦፒኒየን ነው የምትነግሪያት። እንደሷ ግን ማልቀስ አይጠበቅብሽም። ድንዛዝ ያለው ጓደኛውን እኔ አልፈልግም። ከአካባቢ ነቃ ደንግጥ ብሎ ህይወት እንዳለ የሚነግረኝ ሰው ነው እንጂ ማምዬን ነገር እኮ ሀንድል ማድረግ አልችልም ብሎ እስትረስ የሚፈጥርብኝ ሰው አልፈልግም። ችግርን ችግር ነው የሚያመጣው ጋይስ። ችግር መስማት ችግር ያመጣል። ይሄ የኔ አስተሳሰብ ነው። ችግር እማረዳውን ችግር መስማትም አልፈልግም እኔ እንዴ። አንዳንድ ችግር እኮ የእናንተንም ይወስድባችኋል እንዴ። የሌላችሁን አትመኙ ነው በቃ፣ የሌለሽን አትመኝ እናት አባትሽ ላይ ነው እንዴ ታሪክን የሰማሽው ይሄንን ሰው እንደ ቤቱ እንደ ጎረቤቱ ይኖራል ይሄ ድሮ ታሪክ ነው ትያለሽ አሁንም ይሰራል እንደ ቤትሽ ኑሪ እንዴ እኔ ልጆቼን ማሳድጋቸው በምችለው መጠን ነው እንጂ አንቺ ፕራይቬት ጀት ለልጅሽ ብትገዢ ተጋግጬ መግዛት የለብኝም ልጄ ግን እንደኔ መኖር ይችላል እንደ የሌላችሁን አትመኙ እኔ ጀግናኔ ልጆቼን ቴኬር ካረኩ ራሱ ደስ ግዴን አፍለኔ ልጆችን ቴክ ኬር ካደረኩኝ እኔ ከማንም ሰው ገንዘብ ኤክስፔክት ካላደረኩኝ በራሴ በህይወቴ ድልቅቅ ብዬ መኖር ከቻልኩ እኮ በጣም እየተዝናናው ነው። አሜሪካን ሀገር እኮ ትልቅ ቤት ታዩና፣ የራስሽን ቢል ራሱ ቴክ ኬር ካደረሽ እኮ ዝ ጉድ ኢናፍ ቴንክስ ጋድ ማለት አለባችሁ እንዴ። እኔ ማ በጣም ነው ቴንክዩ፣ ደብል ደብል ነው ቴንክዩ ምለው። እንደዚህ አይነት ቅብርር ያለ ቤት ስላኖረኝ አምላኬን አመሰግነዋለሁ። ያ ማለት ምንድን ነው? ማይንዴን እኮ ስለተጠቀምኩት ነው፣ ተጠቀሚበታለሁ የግድ ወጥቼ መስራት ብቻ ነው እንዲ የምታምኑ ሰው ምን እንዳለውም እኮ የምታውቁት ነገር የለም። አንቺ የምታውቂኝ እኔም በካሜራ ነው፣ የታባሽ ታውቂኛለሽ። እኔ እኔ ባንኬ ይኖረኝ ለጥ አምስት ይኖረኝ አስር እኮ የምታውቂው ነገር የለም። እዚህ ጋር የምታውቁኝ ማሜ ስስቅ ወይ ደግሞ ቡና ስታፈላ ኔ እኔ የሰጠውሽን ማውራሽን ያክል ነው ማሜን የምታውቂያት እንጂ ነው እኔ ማሜ መቀኛ ግማሾች ደግሞ ዊ ማሚዬ እየኮ ደስ ስትለኝ ታያለሽ በቃ ኔጌቲቭ ኢነርጂ የለለሽ ከዛ ውጭ እኔን አታውቁኝም የምታውቁኝ ነገር የለም ማሜን አቃት አለዋት አትበሉ ይሮ ኖ ሜሽ ቡሽ ቦምባስቴ እዚህ ሁካ ቤት ገብተሽ የምታውቂያት ማሜና ቤት ውስጥ የምትኖረው ማሜ በጣም ዲፍረንት ነች እንደ ወንድ እንደ ጀግና ነው እኔ ማውራሽ እንደ ወንድ ጉራ ጉራ ጉራ የምትሉ ሰዎች አለ ጉራ አይደለም በአካል ነው የምነግርሽ እኔ የራሴን ታሪክ ይዤ ብሽ እኮ ነው የመጣሁ ተደብቄ እኮ አልመጣሁም ነገም ለሚመጣው ነገር ጋራንት ወስጄ ነው ማውራሽ። በኮንፊደንስ በኮንፊደንስ ነው ማውራሽ። እንደኔ መሆን ያልቻላችሁ ብዙ ሰዎች አሉ አላችሁ። እንደናንተ መሆን ደግሞ ያቅተኛል አልልም፣ በደንብ መሆን እችላለሁ ነው እኔ በደንብ ቢኮዝ በህይወትሽ የምታለቅሺው አንዴ ነው የምታለቅሺው፣ ሶስት አራት የአምስት ስድስት ጊዜ አታለቅሺው በፋይናንሻል ነው የምልሽ። አንዴ ትወርቅ ያለሽ እንዳትወርቂ፣ ትጠነቀቅ ያለሽ ለኔውን ጀግና ምላት ሴት ምን አይነት ሴት ናት? ራሷን ቢሏን ሃንድል የምታደረግ ልጆቿን ቴክ ኬር የምታደረግ ራሷ ላይ ፎከስ የምታደረግ በጣም ኢንቨስት የምታደረግ ራሷ ላይ በቃ ራሷን ቆንጆ አድርጋ የምትሴት በጣም ነው ደስ የምትለኝ። ይሄ እየተንቆፋቆፍሽ ህይወትሽ ላይ የምታለቅሽ እኔ እኮ ሲንግል ማም ላይ አይ ካን ሃንድል ምናምን እኔ እኮ ትዳሬን ከበታው በኋላ ህይወት እኮ የለም እያልሽ የምታለቅሽ ደግሜ ነው የምቀብርሽ እኔ እራሴ። መስማት አልፈልግም። ነቃ ደንገጥ በይት፣ እንዴ ተበጠበጥን እኮ። እንደኔ እኮ የሚነግራችሁ የለም። በጣም ይሰራበታል። ስሩ። በሶሻል ሚዲያ ቲክታክ ብዙ ነገር ይሰራበታል። በቪዩ ይከፍላል። ሰው ጊፍት ይሰጣችኋል። እቃ ይሸጥበታል። ከብዙ ሰው ጋር ትተዋወቃላችሁ። ፕሮሞት ማድረግ ትችላላችሁ። ብዙ ብዙ ነገር ብዙ ነገር አንዳንድ ሰዎች እናንተ እንድታድጉ ገንዘብ ሁሉ እኔ ልስጥሽ የሚሉኝ ሁሉ አሉ። ክርስቶስ ልጆች ነው የምላችሁ። ማሚዬ እንደዚህ እንደዚህ እኮ ሰርተሽ እኮ እንደዚህ እኮ ይቻላል እኮ እንደዚህ ማድረግ እኮ የሚሉ በጣም ብዙ ጥሩ ቀና ልብ ያላቸው ሰዎች አለ። ቢዝነስ አለኝ እንደዚህ እንደዚህ አድርገን፣ እንደዚህ በጣም ብዙ ሰው አለ ጋይስ። እንዴ ሁሉም ሰው እኮ ነጌቲቭ እኮ ያስባል ማለት እኮ አይደለም። በጣም ብዙ ነገር ይሰራበታል። ማን ነው እንደዚህ የሚነግራችሁ ስለ ሶሻል ሚዲያ? ወይ ስድቡ ስድቡን ነው የምትሄዱት፣ ወይ ጥግ ጥጉን ነው የምትሄዱት። ጋይስ እናንተ ጥግ ጥጓን ነው የምትሄዱ። ይሄ ተሳዳቢ ወይ ስለ ፖለቲካ የሚያወራውን ወይ ዝም ብሎ የማይረባ ቦታ ላይ ነው የምትሉ፣ ወይ ዝም ብለሽ የሆነ ሰው አፍቅረሻል፣ ጥግ ጥጓን እየሄድሽ ስትላገጊት ወይ ታውቃለሽ፣ ሶሻል ሚዲያ ላይ እዚህ ቲክታክ ላይ ዴት አይደረግም። ሰው ነገርኩሽ፣ ወይዬ የዞረበት ነው የሚመጣ። ትክክለኛ ሰው እኮ አንደር ከበር ነው የሚመጣው ጋይስ። ትክክለኛ ህይወትና ላይፉን የሚያሳይ ሰው ለሪሌሽንሽፕ የምትፈልጊው እራሱን እንደዚህ አጋልጦ አይመጣም። ብዙ ሰዎች የሚያዩን አሉ እራሳቸው ላይ። በጣም ባይ ዘ ዌይ ቲክታክ ደደብም አለው የተማረም አለው ብዙ ሰው ነው ያለው። ገንዘብም ያለው አለ፣ ችጋራምም አለ፣ እውቀትም ያለው አለ፣ ደንቆሮም አለ። ብዙ ያሟላል። እንትን ቺቺን ያበሉት ሰፈሩን በቃ የሌለው ነገር የለም። መርካቶ ቅዳሜ ገበያ ነው ይሄ። ስም አልወጣለትም ከቲክታክ ሌላ እንጂ ከጎኑ ይህን ሁሉ እኮ ነው ስም ያለው ቲክታክ እንዴ፣ ዥልጡም፣ አራዳውም፣ ደደቡ ፋራውም፣ ቆንጆውም፣ ምኑም ሰገጤውም ያለበት እኮ እዚህ ላይ ጋይስ በለው ጎዳር ማለት እዚህ ጋር አሁን ደግሞ ተነገራችሁ ሲነገራችሁ ምንድን ነው፣ ብዙ ሰዎች አትንሰርሰዱ። ይሄ ቢትኮይን የሚባል ነገር ተነግሯል። አሁን አንዱን አበሻ ምን ብላ ትቀበለው እንዴት ብላ አላቅም፣ አብረን እንሰራለን ብላ። ብዙ እውቀት ያለው ሰው አለ፣ ከእውቀትም ነፃ ይሆናል የኛ ህብረተሰብ። እኔ ብዙ አላቀው ነገር አለኝ፣ እናንተ ብዙ የምታውቁ ሰዎችም ልትኖሩ ትችላላችሁ። እማናቅ ሰዎች አለ። አሜሪካ ላይ ስለኖርክ ወይ እንግሊዘኛ ስላወራ የተሰባበረ አበሻ ላይ እኮ እንግሊዘኛ አይሰራም ጋይስ ምንም አይሰራም። አክሰንትም የለም። የኔን ተውት፣ የኔ በደንብ መጠረብ አለበት አክሰንቱ፣ የክፍለ ሀገር ልጅ ነኝ። ሌሎቻችሁ ደግሞ አክሰንታችሁ በጣም መገረፍ አለበት። እንግሊዘኛ አይሰራም። የስ ኦ ኖ ባታወሩስ። ቢቀር አለማውራት እኮ ይቻላል። እኛ ለራሳችን ያደግነው በአማርኛ በአማርኛ ነው በአማርኛ መደማመጥ እንችላለን። ክርስቶስም እኔ አንዳንድ ሰዎች በእንግሊዘኛ የምትሰዳደቡ ሰዎች አላችሁ። ምን አባታችሁ ነው በእንግሊዝኛ የምትሰዳደቡ? እንጃለሽ እንጃ። በአንትበት እየተባባልክ በኩርኩም እየቀለጥክና በኮረቆንዳ ገላን እያሸ ያደክና በእንዶድ እየታጠብክ ያደክ ከሆነ ጠቅላላ የከተማ ልጅ ሆን ፋራውን፣ በቃ ችግር አይተን ያደክ እያንዳንድ ወደድክም ጠላም፣ እኔ ስትሰዳደቡ እንኳን በእንግሊዝኛው ቀርቶ በአማርኛ ብትሰዳደቡ ምን አለን? እኔ አንድ እንግሊዘኛ ማውራት እውቀት ነው ብሎ ማን እንደነገራችሁ አላውቅም። አሜሪካን አገር እኮ ቋንቋ ነው እንግሊዘኛ እኮ በቃ እንዳንተ አማረኛ እንደምታወራው ቋንቋ ነው በቃ። ይሄ የእነሱ የራሳቸው ቋንቋ ነው በቃ። እዚህ ለአንተ የሚጠቅም የስና ኢዝ ወዝን ካወቅክ ትሰራበታለህ። የአስራ አምስት ብር የአስራ ስምንት ብር ስራ ትሰራለህ። ግፋቪል በጣም ካነበብክና ትንሽ እውቀቷ አለን ብለን ደረጃ ከሰጠነ አይቲ ልትሰራ ትችላለህ። አሁን ዝም ብለህ የስድስት ወር የአራት ወር ኮርስ ወስደ ግራጅዌት አድርጎ ምናምን እሱን ተውትና፣ በቃ እንደዚ አይነት ነገር ትሰራለን። ሪድ ካረግ እና ዝም ብለህ ትንሽ ስፒክ ካረግ ትሰራለን፣ እንደዚህ አይነት የአርባብር ስራ። ከዛ ውጭ ምንድንነው? ደናቁርቶች አልጋ ማንጠፍ እንኳን ምን የመሰለ ሆቴል ስትሰሩ እኮ ሰላሳ ዶላር እስከ ቲፑ እኮ ተገኝቶበት የሚወጣ ሀገር እኮ ነው። ያለ ኦቨር ስትሰራ የሆነ የሆነ ነገር በሳምንት አንድ ሺህ ወይ ሁለት ሺህ ልትሸቀለም ትችላለን። ቲክታክ ላይ ስትመጣ ደግሞ ቲክታከሩ አሁን ብሶበታል። ቲክታክ ነው የሚሸቅ፣ ነው በቃ ወጣ ከምሰራው ይልቅ ቲክታከሩ ነው። አበሻ ምቀኛ ነው። ጊፍት አትስጥ እያልክ እያንዳንዱ አስቆመዋል። አሁን ትናንሽ የአበሻ ኢትዮጵያ ያለውን ሰው ሁሉ ነው እኮ የዘጋችሁበት ኦፖርቹኒቲውን። ያ ሚሆን ደግሞ እንደዛም ሆኖ ደግሞ እንግሊዝኛ ማውራት እንደ እውቀት የምታዩ ብዙ ሰገጤና ደብል ደለዝ ዥልጦች አላችሁ። አክሰንታችሁ አይጥምም፣ ለእንግሊዘኛ አይሆንም፣ ነገርኳችሁ። አንዳንዶቻችሁ ሉሲ እንደተማራችሁ በቃ የሆነ እኔ እንጃ፣ እዛ ተምራችሁ መጣችሁ እንኳን አክሰንት አይሰራም። እዚያ ሀገር በቃ የኛ ያበሻ በጣም እንትን ነው። ይሄ ብረታ ብረት በለው፣ ጎልድ ሌቭል ና ብላክ ሌብል በለው እኮ የድሮ ሬድ ሌብል በለው መጠጡን። እንደዛ በለው በቃ ቆርጦ ይቆርጣል። አክሰንታችሁ በቃ አንጀትህን ቆርጦ አይደል? ስጠጣው የሚገባ ሬድ ሌብል እሱ እንኳን ነፍሶበታል አሁን። እንደዛ ነው። አክሰንት የለም የለም። በቃ ስፖይል መሆን አትችሉም እናንተ እዚ ወይ በልጅነት የኔ ወንድሞች አሉ አሁን በሰባት ዓመታቸው ወይ በስድስት ዓመታቸው ነው የመጡ አዋላቸውም፣ ያው እዚሁ ብላክ አሜሪካ አብረው ነው የሚውሉ ትምህርት ቤትም ምናምን። አክሰንታቸው በዛ ሰዓት ከመጣ ሊገራ ይችላል። እነ ባርኮን እንኳን የኔን አክሰንት እየሰሙ አክሰንታቸው መቀየር አልቻለም። የኔ አይነት አክሰንት ነው ያላቸው ልጆች። ባርኮንማ ኤግዛክትሊ እንደኔ ነው ያለው። አማን ይሻላል እንጂ ይጋባል እኮ የኛ አክሰንት የአበሾች አክሰንት ከኢትዮጵያ የሚመጣ አክሰንት ይጋባል ለልጅ ልጆቻችን ይጋባል እንደዛ ነው በቃ እና ስትሰራድቡ እንኳን እንግሊዘኛው ቢቆም ምናለ እኔ አሁን የሆነ ቀን ያየሁት የእንግሊዘኛ ስድድብ እንዲህ አይገባንም እንዲህ አድገንበታል እኮ ስድድብን እናትን እንዲህ ልበልልህ በሸንኮራ ገዳ እየተባልክ ያደግ እዚህ መጣ ማዘፋ ከርትላለ ይፈክፍክህ አክሰንታቸው አይቀየርም ማን እንደነገራችሁ እንደዚህ ብትሆኑ እንደዚህ ይሆናል ብሎ እኔ አላቅም። እኔ በጣም እኮ የምታስቁኝ አሁን እንግዲህ እኛ ሶሻል ሚዲያ ነው ችግርም መጣ ጥሩም ነገር መጣ ከእናንተ ቀድሞ የሚነገረን እኛንን እንግዲህ የሆነ ነገር ሲነገራችሁ ደግሞ ዳምፕ የምታረጉት ነገር የበታችንነት ስሜት አንዱ ጆፌ ጥሎ ይሁን አይሁን የሚታወቅ ነገር የለም። በቢኮይን አብረን እንሰራለን ብላ አበሻነች። ፎቶዋን አሁን ማውጣት አልችልም። የሚታወቅ ፊት ነው እንግዲህ ፊቷ አብረን እንሰራለን ብላ ስንት ዓመት የሰራውን ሰላሳ ሰባት ሺ ነው ገንዘቡን ወስዳበታለች። ጋይስ አብረን እንሰራለን ብላ አንድ ሺ ብር አስገባ፣ ከአንድ ሺ ብሩ በኋላ ደግሞ ይህን አስገባ እያለች ሊንክ ሲላክላችሁ አትንሰርሰዱ። ከዚህ በፊት ተነግሯል። ልክ ፍቅረኛሽ ወይ ኤክስሽ የላከልሽ ይመስል ተንሰርስደሽ ለመክፈት ወንዱ ባለትዳር ሁነ ብዙ ባለትዳር ወንዶች ነው እንደዚህ እየተጠቃችሁ ያላችሁ። አትን ሰርሰዱ ፊታቸውን እየተጠቀሙ በጣም በቆንጆ ሴት ነው የሚመጡ ሽልክን ግድ ምናምንና ስታወራ ወይ ባወራሯ ተወድቃለህ። ዥልጥ ነ እንደዛ እየሆነ ብዙ ሰው እየተሸወደ ነው። ተጠንቀቁ። ሰውየው ኦልሞስት ወደ አርባ ሺህ ብር ዶላር ነው የተወሰደበት። አሁን ገና ነው እንዴት እንደሚገኝ የተወሰደው። ፎቶ ከወጣ ያው ሶሻል ሚዲያ ነው ወይ ጎረቤት ያቅሻል፣ ወይ ስራ የሚሰራ ሰው ወይ ከስቴት ስቴት አንድ ሰው ያውቁሻል። ትወጫለሽ ትያዣለሽ ዋጋ ትከፍያለሽ በቃ ይሄን ነው የምናገረው ተጠንቀቁ ሊንክ ሲላክላችሁ አትክፈቱ እንዴ ቢትኮይን እኮ በጣም ብዙ የሚታወቅ ነገር ነው እንደዚህ ዝም ብላችሁ ከሰው ጋር የምትሰሩት ነገር አይደለም ጋይስ እንዴ ሰው ማወቅ አለባችሁ እንደዚህ አይነት ነገር እንዴት ነው አሁን አንድ ሰው ዛሬ ጅዝብ ያለ ፊደል ያልቆጠረ ሰው እንኳን ያው ብዙ ነገር ይወራል ስለ ቢትኮይን አይደለም ጋይስ እዚህ ጋር ወጦ አንድ ሰው እንዴት ነው ሊንክ ሰላሳ ምናምን ሽብር አስገባ ስትባል እንዴት ነው የምታስገባው? ወይ ጀዝቧል። በአካል ተገናኝቶ እንኳን አደንዝዛው ነው አይባልም፣ አልተገናኙ። ፊቷን ሳታውቃት እያወራች እንዴት እንደዛ ነው የሚደረገው ጋይስ። እና ቢኬርፉል እንደዚህ አይነት ነገር እየተፈጠረ ነው። ሶሻል ሚዲያ እንደነዚህ አይነት ነገሮች ሲመጣ ይወራበታል፣ ችግር ሲመጣ ይወራበታል፣ ጥሩ ነገር ሲመጣ ይወራበታል። ለስራ ብዙ ነገር ሶሻል ሚዲያ፣ የማይረባ ቲክታክ አትበሉ። በጣም ብዙ ሰዎች እየተሸወዱ ነው። እዚህ ጋር እንደ አትንሰርሰዱ። በቃ ለሆነ ነገር ሊንክ ሲላክ አትክፈቱ። ጓደኛ የምታረጉትን እወቁ። ዛሬ ጓደኛ ነው ገዳይ እን ገዳያችሁ እኮ አሁን ጓደኛችሁ ነው። እንዴ ነው አምናችሁ መጠጥ ቤት የተጣላችሁትን ሰው አብራችሁ ቁጭ ብላችሁ የምትጠጡ። እኔ አሁን አሁን እኔ በጣም ሰክራችሁ መጠጥ ጥላችሁ ስትሄዱ እኮ የምታስቁ። በህይወታችሁ ተስፋ መቁረጣችሁን የማውቀው ያኔ ነው ጋይስ በተለይ